ድሮ ድሮ አባቶች ሲተርቱ ሰው ከቆየ ከሚስቱ ይወልዳን ይሉን ነበረ። ታዲያ ከሚስቱ ያልወለደ ከማን ሊወልድ ነው እንል ነበረ። ግን መባል የነበረበት ምን መሰላችሁ? ሰው ከቆየ አፈር በርበሬ ሁኖ ይመጣል ነበር መባል የነበረበት። ሰላም ጤና የስጠለኝ በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? እንደምን ሰነበታችሁ? በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ፣ የእመቤታችን አማላጅነት ጥበቃ አይለያችሁ እያልኩኝ ለሙስሊም እህት ወንድሞቼም እንዴት ናችሁልኝ እላለሁ ማለት ነው። ዛሬም ያው ከጠፋሁበት ቆይት ያል ብቅ ብያለሁ። ዛሬ ደግሞ አስገራሚ በሆነ በአዲስ ቪዲዮ መጥቼላችኋለሁ። ይሄም ደግሞ አፈር ወደ በርበሬነት ተቀይሮ መጥቷን ማለት ነው። ነገሩ እንዲህ ነው። ይህን ቪዲዮ እስከ መጨረሻው በመስማት በማዳመጥ ቤተሰቦቻችን፣ ወገኖቻችን፣ ኢትዮጵያውያን ኤርትራውያን ገበያ ላይ የሚገዙ ነገሮችንን እንዲጠነቀቁ እናድርስ ወይንም ደግሞ የተዘጋጀን በርበሬ ከመግዛት ይልቅ እራሳቸው ያልተዘጋጀውንን ገዝተው ከቤታቸው ቢያዘጋጁ። እነዚህ በርበሬ እየተዘጋጁ በውጭም ሆነ በውስጥ የሚያቀርቡልን በርበሬ አይደለም። ከሚገርማችሁ እኔ ከሀገር ከወጣሁ ጊዜ ጀምሮ ብታምኑም ባታምኑም ገበያ ላይ ተዘጋጅቶ የተሸጠ በርበሬም ሽሮም የተለያዩ ነገሮች እንደዚህ ወጣወጥ ነገሮች በልቼም አላቅም፣ ገዝቼም አላቅም። ጥሬውን ገዝቼ በተቻለ መጠን ከቤቴ ነው ማዘጋጅ። ቢያንስ ቢያንስ እናንተ አሁን በርበሬ ለምትፈልጉ ሰዎች በተለይ በአረብ ሀገር ያላችሁ እህቶቼ በርበሬውን እንደዚህ ድፍኑን በርበሬ ከህንድ የህንዶች ሱቅ ሄዳችሁ ገዝታችሁ ከቤታችሁ በቡና መፍጫ መፍጨት ትችላላችሁ። ቃሪያውን ደግሞ ቀዩን ቃሪያ ገዝታችሁ በመስኮት አድርቃችሁ ግማሽ ኪሎ፣ ሩዋን ኪሎ በቡና መፍጫ ፈጭታችሁ ቤታችሁ ማዘጋጀት ትችላላችሁ። ምክንያቱም እናንተ ሁልጊዜ ስለማትጠቀሙ በርበሬ ነኮችን ማለት ነው። ዛሬ ግን የተፈጠረው ነገር ይሄ ነው። ባህር ዳር ላይ ምን እንደተፈጠረ እነግራቸዋለሁ። በባህር ዳር ከተማ በርበሬን ከከባድ ድንጋይ የቤት ሸክላ የሚሰራበትን የቤት ቀዩ ሸክላ ጋር ቀላቅሎ በማስፈጨት ላይ የነበረ ተጠርጣሪ በቁጥጥር ስር ዋለ። በባህር ዳር ከተማ አስተዳደር ፖሊስ መምሪያ የስምንተኛ ፖሊስ ጣቢያ የወንጀል መከላከያ ክፍል ኃላፊ ምክትል ኢንስፔክተር አየነው በላይ እንደተናገሩትኝ በከተማዋ ቀበሌ 14 ባታ ተብሎ በሚጠራው አካባቢ የወንጀሉ ድርጊት ተፈጽሟን ይሉናል። የተለያዩ ባዕድ ነገሮችን ከበርበሬ ጋር በመቀላቀል ሲያከፋፍል የነበረ ግለሰብ በአምስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ተናግሯል። ስለ ድርጊቱ ከህብረተሰቡ በደረሰ ጥቆማ ፖሊስ ክትትል ሲያገለግል ሲያከፋፍልና ሲሰጥ መሰንበቱን የተናገሩት ኃላፊው በድንገተኛ ፍተሻ ላይ እየፈጨ ባለበት ሰዓትም ተይዟል። በተያዘበት ሰዓት በመፍጫ ቦታው ስንገባ የቤት መስሪያ የሸክላዎች ቀይ ሸክላ ከአፈር በርበሬ እየቀላቀለ ላዩ ላይ በታሸገው ጆንያ ላይ ላዩ ላይ ንጹህ በርበሬ በማድረግ ታች ንጹህ በርበሬ በማድረግ በመሃሉ ላይ ግን የተፈጨውን ሸክላ ቀይ ሸክላ በርበሬ በማስመሰል እየሸጠ ወደ ውጭም ሆነ ለሀገር ቤት የሚከፋፈል የተፈጨ በርበሬ እየታሸገ ወደ ውጭም እንዲወጣ ሆኗል። ይህ የታሸገ በርበሬ እያከፋፈሉ ከአንድ ኪሎ እስከ ሁለት ኪሎ በአንድ ላስቲክ እያሸጉ ወደ ውጭ ሀገር ለንግድ እያሉ እየላኩ በተለያዩ ሱቆች እየተሸጠና እንደተላከም ተናግሯል። በዚህ ላይ የገዛችሁ ሰዎች ወይንም ደግሞ በእነዚህ ነጋዴዎች የተሰጣችሁ ሰዎች ይህንን መረጃ ከሰማችሁ ጊዜ ጀምሮ በርበሬውን እንዳትሸጡ ወይንም እንዳታከፋፍሉ። በርበሬ አይደለም ሸክላ ነው። ምክንያቱም ይህንን በሚመገቡበት ሰዓት የጤና መታወክና የእንኩላሊት በሽታ፣ የተለያዩ በሽታዎችን ያስከትላል። የእንኩላሊት የጠጠር በሽታ በአስቸኳይ ሊያጠቃቸው ይችላል። ስለዚህ ይህንን በርበሬ የተቀበላችሁና የተከፋፈላችሁ ነጋዴዎች ካላችሁ ይሄንን ወደ እስር ቤት በማምጣት ከተያዙት ወንጀለኞቹ መመለስ ትችላላችሁ። ገንዘባችሁም ይመልስላችኋል። ስለ ድርጊቱ ከህብረተሰቡ በደረሰ ጥቆማ ፖሊስ ክትትል ሲያደርግ መሰንበቱን ያወሱት ኃላፊው፣ በተደረገ ድንገተኛ ፍተሻ ልናስቆመው ችለናል። እሱም ወደ እስር ቤት ገብቷል። በተከራየው ወፍጮ ቤት ከነ ግብረ አበሮቹ በቁጥጥር ስር ውሎ ምርመራም እየተደረገበት እንደሚገኝ አብራርተዋል፣ ይላል። ውድ ኢትዮጵያውያን ኤርትራውያን፣ እንግዲህ ህዝቡ እግረ በሽተኛ ልቤን አመመኝ የሚባለው እግሬን አመመኝ ሰውነቴ በቃ ተነፋፋ፣ ምናለ፣ ምን አለ፣ ምን አለ በቃ ኢትዮጵያ ላይ አሁን የሌለ የበሽታ የዘር አይነት የለም ማለት ነው። በጣም ብዙ ብዙ ብዙ በሽታዎች አሉ። እነዚህ በሽታዎች ደግሞ የመጡት ከምንድን ነው? ከምንም መገባቸው እዛይት በርበሬ ይህን ነገር ደጋግመን ተናግረናል። አትግዙ፣ ገዝታችሁ ገበያ ላይ የተዘጋጀ ነገር አትመገቡ ተብሏል። ለምሳሌ አሁን እዛይት ነው ብለው የሚሸጡትኝ ከዛይት ጋር ሌላ ነገር ቀላቅለው ነው። ምክንያቱም ዘይት የሚመስሉ ነገሮችንን ጨምቀው ያወጣሉ። ከዛ ላይ የተለያየ ነገር በአድ ነገር በመጠቀም እየቀላቀሉ እየሸጡ እንደሆነ ከዚህ በፊትም ተናግረናል። በርበሬ አሁን አደለም የተጀመረው በጣም ቆይቷን። የሸክላ በርበሬ ሸክላውንን እየፈጩ ከበርበሬ ጋር እየቀላቀሉት እንደሆነ ደግሞ ከዚህ በፊትም ተይዞ ተነግሯል። እንጀራ የጀሶ ጀሶ ጀሶ የተወደደ ለምን ይመስላችኋ ነኝ? ጀሶ እየተጋገረ ነው። እንጀራ አይን አውጥቶ እየተበላ ነው። እንዴት የሰው ልጅ ጀሶ ተበልቶ ቁሞ ይሄዳል? ያው ያን ይበላሉ። ያልታሰበ ድንገተኛ ሞተ ይባላል። ምክንያቱም በልተው በልተው ልባቸው ታማሚ ይሆናል፣ በድንገተኛ ይሞታሉ ማለት ነው። ለዛም ነው ድንገተኛ በድንገተኛ ሞተ ሰው የሚባለው በድንገተኛ ሞተ፣ እንደዚህ ሆነ የሚባለው፣ ለምን ይመስላችኋ ነው? ልባቸውን ስለሚነካቸው ነው። ልባቸውን ስለሚያማቸው ነው። መተንፈሻ ስለሚያጡ ነው። ምግብ ተበልቶ ወደ ጨጓራ ወጥቶ እንዳይፈጭ አንጀታችን ላይ ይገባና ያነ ጠጠሩ ድንጋዩ አንጀታችን ይዘገዋል፣ መተላለፊያ የደም ቧንቧችን ይዘዋል። ስለዚህ ያ ሰው በድንገተኛ ሞተ ወይንም ደግሞ ሞተች እየተባለ ይወራል ማለት ነው። ዛሬ ደግሞ እንግዲህ ከሀገራችን ላይ ባህር ዳር ላይ በርበሬ ባልጠፋበት እንግዲህ ሀገራችን በጣም ከሚታወቁት በርበሬ አምራች ሀገሮች አንዷ ነች። አማራ ክልል በጣም በርበሬ ያለ ይመረታን። ሀገራችን የሰሊጥ የበርበሬ የጥጥ በአጠቃላይ የጥራጥሬ ነገሮች ምርቶች ያሉባትና የበዙባት ሀገር እንደሆነች ይታወቃል። አማራ ክልል በርበሬም በፍጹም ጠፍቶ አይታወቅም። አለ፣ በምትፈልጉት አይነት በርበሬ አለ፣ የምትፈልጉ የሚጥሚጣው ትንሿ በርበሬ፣ ይሄ የፈረንጅ በርበሬ፣ የፈለጋችሁት አይነት አለ እና አማራ ክልል የሸክላ ድንጋይ የሚያስጨምር ዘመን እና ጊዜ ላይ መድረሳችን በጣም ነው የገረመኝ። ይህን ያልኩበት ምክንያት ለምን እንደሆነ ታውቃላችሁ? አማራ ክልል በርበሬ በደንብ ስለሚመረት ስለማቅ ነው። ሀገራችን የበርበሬ ሀገር ነች። እኔ ራሱ ባደግኩበትኝ ሀገር ሀገራችን፣ በጣም ጓሯችን እንኳን አንዲት አንዲት ማለት ነው አንዲት እግር በርበሬ አንዲት እግር እግር እንግዲህ አንዲት እግር ታውቃላችሁ፣ አረ አንዷ እግር በርበሬ ከሁለት ኪሎ እና ከሶስት ኪሎ በርበሬ በላይ መልቀም የምትችሉበት ሀገር ላይ ነው አማራ ክልል በሁሉም ነገር የታደልሽ ነች። እና እባካችሁ እጃችሁን ከህዝብ ላይ አንሱልን በማለት የዛሬ ቪዲዮን ሰርቻለሁ። ውድ ኢትዮጵያውያን፣ ኤርትራውያን ይህን ቪዲዮ ከቻላችሁ ሼር እና ላይክ እያደረጋችሁ ቤተሰቦቻችን እንታደጋቸው እላለሁ። ለዛሬ በዚች አጠር ያለች ቪዲዮ እያላችሁበት የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ወጣችሁ ከመቅረት ወጥን ከመቅረት እግዚአብሔር አምላክ ይጠብቀን ይጠብቃችሁ እላለሁ። ሰላም ሁኑልኝ። ባይ ባይ።